አሰላሙ ዓለይኩም ወራህመቱላህ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 24 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምረዋል ወይስ ቀንሷል? እንዲሁም በባንኮች መካከል በዛሬው ዕለት በስንት ሲመነዘር ይውላል የሚሉትን በጥቁር ገበያ የአስራ ስምንት ሀገራትን እንዲሁም በባንክ የስድስት ሀገራትን ሀገራትን መረጃ ይዘነላችሁ ቀርበናል። እንግዲህ በትናንትናው ዕለት የነበረው የጥቁር ገበያ ሐዋላ ቀንሶ ሙሉ መረጃ ወደ እናንተ ያደረስን ሲሆን በዛሬው ዕለትስ የጨመሩ ሀገራቶች አሉ ወይንስ የቀነሱ ሀገራቶች አሉ የሚሉትን የአሜሪካ ዶላርን በማስቀደም የተለያዩ የአረብ ሀገራትን በማስከተል ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ እያደረጋችሁ ቻናሉን ደግሞ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ በመጠኑም ቢሆን የጨመሩ ሀገራቶች አሉ፣ የቀነሱም ሀገራቶች አሉ። ከዛ በፊት በትናንትና ዕለት እንግዲህ ብዙዎቻችሁ በተለይ ቤሩት አካባቢ ያላችሁ የቤሩትን የምንዛሬ ዋጋ እባክ ስራልን እያላችሁኝ ወደ እናንተ እንግዲህ አድማጭ ተመልካቾቼ የቤሩትን የምታውቁ ብዬ በጻፍኩት ኮመንት መሰረት ብዙዎቻችሁ እንግዲህ በኮመንት ላይ ቤሩት በዶላር ነው፣ ስለዚህ ዶላር ስንት ነው የሚለውን መረጃ ካወቃችሁ የቤሩትን ዋጋ ማወቅ ትችላላችሁ የሚል አንድ የቻናል ቤሰግ እንግዲህ ምላሽ ሰጥቷል ማለት ነው። እጅግ በጣም ለማመስገን እወዳለሁ። በዛሬ ውለትም እንግዲህ አንድ የአሜሪካ ዶላርን ስንመለከት 178 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 17820 የኢትዮጵያ ብር ሲመነዘር እንደሚውልና ትላንት ከነበረበት እንግዲህ የ70 ሳንቲም አካባቢ ጭማሪ አድርጓል ማለት ነው። በባንክስ ምን ያክል እየተመነዘረ ነው የሚለውን ከህጋዊ ባንኮች ያስኩላችሁን ወደ መጨረሻ ላይ ስለማደርሳችሁ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 582 ብር ከ15 ሳንቲም ሲመነዘር 100 የኩዌት ዲናር 58215 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር በዛሬ ሁለትም አንድ የካናዳ ዶላር 125 ብር ከ70 ሳንቲም ሲመነዘር 100 የካናዳ ዶላር 12570 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ ሁለት አንድ ዩሮን ስንመለከት 204 ብር ከ79 ሳንቲም ሲመነዘር 100 ዩሮ 20479 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው እለትም አንድ የጆርዳን ዲናርን ስንመለከት አምስት መቶ አምሳ ብር ከሰማንያ ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር ሃያ አምስት ሺህ ከሰማንያ ሳንቲም ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው እለትም አንድ የሳውድ ሪያልን ስንመለከት አርባ ስድስት ብር ከ45 ሳንቲም ሲመነዘር አንድ መቶ የሳውድ ሪያል አራት ሺህ ስድስት መቶ አርባ አምስት የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው እለትም አንድ የባህሬን ዲናር 470 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 47 ሺህ ከ70 ሳንቲም ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው እለትም አንድ የዱባይ ድርሃም 48 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 4820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 232 ብር ከ35 ሳንቲም ሲመነዘር አንድ መቶ ፓውንድ ስተርሊ 23235 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 460 ብር ከ10 ሳንቲም ሲመነዘር አንድ መቶ የኦማር ሪያል 46 ሺ ከ10 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለትም አንድ የአውስትራሊያ ዶላር 115 ብር ከ85 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10585 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 220 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 22 ሺህ ከ20 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ዕለትም አንድ የቻይና ዩዋን 24 ብር ከ93 ሳንቲም ሲመነዘር፣ አንድ መቶ የቻይና ዩዋን 2493 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ዕለት አንድ የእስራኤል ሽቅል 53 ብር ከ39 ሳንቲም ሲመነዘር፣ አንድ መቶ የእስራኤል ሽቅል 5339 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ከህጋዊ ባንኮች በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስ አንድ የአሜሪካ ዶላርን 171 ብር ከ75 ሳንቲም ገዝቶ 175 ብር ከ19 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 218 ብር ከ01 ሳንቲም ገዝቶ 222 ብር ከ37 ሳንቲም እየሸጠ ይገኛል። በነገራችን ላይ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ካላችሁበት ሀገር ሆናችሁ ወደ ሀገር ውስጥ መላክ አትችሉም። መላክም ሆነ መቀበል የማይችል ድርጅት ነው። ነገር ግን ወደ ሀገር ቤት ገንዘብ ይዛችሁ ስትመጡ አዲስ አበባ ቢሮው በመቅረብ ማለት ነው የተሻለ የምንዛሬ አገልግሎትን መስጠት የሚችል ህጋዊ ድርጅት መሆኑን እንግዲህ ልነግራችሁ እወዳለሁ። ሌላው ይሮ ነው። በዛሬው ሁለትም እንግዲህ አንድ ይሮን ሮሃ ፎሪክስ 192 ብር ከ70 ሳንቲም ገዝቶ 196 ብር 55 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 202 ብር 45 ሳንቲም ገዝቶ 206 ብር 5 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 46 ብር ከ11 ሳንቲም ገዝቶ 47 ብር 03 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 45 ብር 30 ሳንቲም ገዝቶ 46 ብር ከ21 ሳንቲም እየሸጠ ይገኛል። የቻይና የዋንን ስንመለከት 22 ብር ከ62 ሳንቲም ገዝቶ 23 ብር ከ07 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለውን ዕለታዊ የምንዛሪ ዋጋ በጥቁር ገበያ፣ እንዲሁም ከህጋዊ ባንኮች መካከል ያለውን ሰፊ ልዩነት እንግዲህ በመጥበብ ያለበት ሁኔታ ነው። በንጽጽር እንግዲህ ወደ እናንተ አድርሰናል ማለት ነው። የጥቁር ገበያ ሐዋላ እንግዲህ በሰሞኑ እጅግ በከፍተኛ ሁኔታ በጣም በሚባል መልኩ ጨምሮ ነበር። ሆኖም ከትላንት ጀምሮ እንግዲህ ገታ ማለቱ በተለይ ለሀገራችን እጅግ በጣም መልካም ነው እያልኩኝ ቪዲዮን ላይክ ላይክ ሼር ሼር ያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እንላለን።